በህይወት ተገኘ ብሩኬ። አሁን ላይ ዝናን በፖሊስ ቁጥጥር ስር እንዲያዝ አደረገ ብሩኬ። እንደ ተገደለ እያስመሰሉ መድብልን እና ቤተሰቦቹን እያስፈራሩ ነበርን። ካሌ ሙሲሳ በስልኩም የተላከለት ብሩክ በህይወት እንዳለ ሳይሆን እንደ ሞተም ነበረ። እናም መድብል ግን የዋዛ አይደለም። ምሳሌ የታገተችበትን ቦታ ምሳሌን ሲጠይቃት በጣም ትላልቅ ሰዎችና ወፍራም ሰዎች አሉ። እነዛ ሰዎች በጣም አስቸጋሪ እንዲሁም ደግሞ ከባድ ቢሆኑም ግን ደግሞ ጦታቸው ብቻ የሴት ጦት የሚያክል ናቸው። ብዙ ናቸው፣ አያወሩም፣ አይታዩም አለችው። ስለዚህ ወንድሜ እዛ ያለ እዛ ነው ያለው በህይወትም ካለ እዛ ነው፣ በሞትም ካለ ገለው የጣሉት እዛ ቦታ ነው። በማለትም ሞገስና መድብል ወደዛ ቦታ አመሩ። አሁን ላይ ብሩኬን እዛ ሲያገኙት፣ ብሩኬን እንደምንም ብለው አስመልጠው አምጥተው ብሩኬ የዝናን ወንጀልና ካሊ ሙሲሳን ወንጀል በወረቀት በመዘርዘርም በፖሊስ ቁጥጥር ስር እንዲውል አደረጉ። መድብልም በስልኩ የደረሰውን በሙሉ እንግዲህ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 ቀደስ ተባክሽን ከዚህ በኋላ እውነቱን እወቂ ብላ እውነቱን አስረዳቻት። በዚህን ሰዓት ምሳሌ ደምንባ ማልቀስ ጀመረች። እያለቀሰች ባለችበት ሁኔታ ግን አንድ ትልቅ ነገር ተሰማ። መድብል አሁን እዛ ቦታ ላይ መሄድ እንዳለበት ራሱን አሳመነ። ሞገስ በእርግጥ ቢፈራምና ቢጨነቅም ግን ደግሞ ምንም ችግር የለውም ለሚስትህና ለጓደኛ ስትል ዋጋ ክፈል መፍራት የለብህም አለው። እሱም እሺ በማለት ተስማማ። ቀጥታ እዚያ ቦታ ላይ ሰተት ብለው በመሄድ ብሩኬ ከሰውነት ወጥቶ አገኙት። ብሩኬን ይዘው ብሩኬም አንድ መረጃ ስለነበረው አንደኛ ወደ ውጭ ሲሄድ የሰጡት እና የተጻጻፈበት ወረቀት በእጁ ይዟል። ሁለተኛ ደግሞ እዛ ቦታ ላይ አግተው የሚያሰቃያቸውን ሰዎች ብዛትም እንደዚሁ። በዚህን ሰዓት ሁላቸውም እንግዲህ ተባብረው ዝናንና ግብረአበሮቹን በፖሊስ ቁጥጥር ስር እንዲውል አድርገውታል። ብሩክ አብዛኞቻችን ሞቷል እያለን ነበረ። ኦደንሶቻችንም ኦደንሶችም ስንጨነቅ ነበረው። አሁን ግን ብሩክ በህይወት እንዳለና ብሩክ በቀላሉ እንደማይሞት ጀብዱ ስራ እንደሚሰራ ምንም ጥርጥር የለው። አሁንም እነዚህ ወንጀለኞችና አስከፊ ሰዎች ወደ እስር ቤት ወደማይቀረው እስከዘኛው የሚሄዱበትን ነገሮች በሙሉ አመቻችቶ ወደ ልጁ ተመልሶ መጥቷል። እናም አሁን ምሳሌም እንዲሁም ደግሞ ድስት በትካሴ ላይ ነበሩ። አሁን ግን አባታቸው ወደ ቤት በመመለሱ በደስታ ተውጠዋል። አሁን የዝና ህይወት መጀመሪያ ስቃው ሀብሎ ቀጥሏል። በእርግጥ አሁን ዝና ኤፍራታን ማስወገድ እንዳለበት አምኗል። መሀሊትን መኪና ድረስ ይዛለት እንድትመጣም ጠይቃት፣ እሷ ደግሞ አልመጣችም ከወጣች እያለች ነበረ አንቺ ደንቆሮ፣ አሁኑኑ ይዘሽ የማትመጪ ከሆነ ሌላ ችግር ይከተልሻል በማለትም አስፈራራት። ነገር ግን እሷ ቢያስፈራራትም ምንም ማድረግ አልቻለችም። እፍራታ ከቤቱ ተሰውራለች። እናም እሱ መቶ እንደሚገላት ስለምታውቅ አሁን ላይ ካሌም ሙሴሳ ጋር ደውሎ መሞት ያለበት ሰው መሞት አለበት እያለ በቡሮክ ህይወት ላይ ሲያዝ ነበር ዝና። ነገር ግን ወንድሞ ብዙ መስዋዕት መክፈል የሚችለው መድብል ብሬኬን ከዛ አስወጥቶ ወደ ቤቱ መመለስ ችሏል። እናም በተቃራኒው እነሱ ዘብጥ እያስከ መጨረሻው እንዲወርዱም አድርጓል። ሌላው አሁን ኢፍራታን አስወግዳት እና የሰው ነብስ እንዳታጠፋ ቢለውም አታስብ እሰውራት አለው። ካጠፋዋት በኋላ ምንም አትጨነቅ እህቷ ይዛት እንድትመጣ እየጠበቅኩ ነው በማለትም ብሩክ ተናገረ። ነገር ግን አሳሳቢውና አስጨናቂው ነገር ቢኖር ምንድን ነው? ብሩክ ወንጀላቸውን አሳልፎ ስለሰጠው እነሱ በጊዜው ቶሎ ወደ እስር ቤት ላይያዙ ይችላሉ። አሁን ሀሌ ሙሲሳ ከአዲስ አበባ ወጥቶ ሌላ ቦታ ነው ያለው። በዚሁም ችግሩ ከባድ እንደሆነ ካወቀ ከአገር የመውጣት እድል እንዳለው ምንም ጥርጥር የለውም። ሌላው እንግዲህ የሞገስ ጠበቃ ሉላን አልጋ ላይ ካልተኛን እያለ እያስቸግራት ነበረ። በሰዓቱ ሉላ ባልጠበቀችው ሰዓት እዚሁ ትቆይ በማለትም ሞገስን አታለለው። የሚፈረም ወረቀት ስላለ ቆይታችሁ ፈርሙ ሲልም፣ በዚህን ሰዓት መድብል ለሞገስ ደወለለት። ሞገስም ቶሎ አስቸኳይ ነገር ስላለ አስቸኳይ ስራም ስለሆነ ከዚህ መውጣት አለብን መሄድ አለብን ሲለውም፣ ጠበቃውም በፍጹም እንደዚህ አይሆንም የመጣችሁበትን ጨርሳችሁ መሄድ አለባችሁ ሲልም ሞገስ ሌላ ጊዜ ጨርሰዋለሁ ሲልም ይህም እኮ የሀብት ጉዳይ ነው ብዙ ነገር ያየህበትና ብዙ ስቃይ ያየህበት፣ ስለዚህ ምንም ቢሆን መጨረስና እንት ማለት አለብህ እያለ ቢለውም፣ ሞገስ ግን መሄድ አለብ ብዙ ችግር የተፈጠረበት ቦታ መድረስ አለብ ሲልም፣ አሁን ሎላ ዚሁ ትቅርና ባለቤት አደለች? አለው። አዎ ባለቤቴ ናት እና ምን ነው አታወራ? እሷ ብዙም ወሬ ስለማትችል ስለማትወድ ነው አለው። ሉላም ዝም አለች። እሺ አንተ ከቸኮልክ ባለቤትህን ተዋትና እኔ አስፈርማታለው ወረቀቱን አለ ሞገስም፣ ባለቤቴን መጀመሪያ እቤት ማድረስ አለብኝ ከዛ በኋላ ወደ ጉዳይ መሄድ አለብኝ ሲለውም ጠበቃው ምንም ችግር የለውም እኔ ካስፈረምኳት በኋላ ከጨረስን በኋላ ወደ ቤቷን ይሸኛት አለው። በማለትም ሞገስን ሳይወድ በግዱ አሳመነው። ሉላም እንዴ እኔ እዚህ መቆየት አልፈልግም ስትል የጠበቃው ወሬ ምኑም ስላልተመቻት ግራ ተጋብታለች። በዛን ሰዓት ዋክሽን ምንም ችግር የለም አለ። ሉላዬ በቃ አንቺ ጨርሽና ሂጂ አላት። እሺ ካልክ ብላ ተቀመጠች። ጠበቃውም እዚህ ወረቀቱ የለም፣ መኪና ላይ ስለሆነ መኪና ላይ አስፈርምሻለሁ በማለትም ሉላን ይዟት ሄደ። መኪና ላይ አስፈርሞ ወረደች። ከወረዱ በኋላ ቤት ውስጥ ሰተት ብሎ ገብቶ ይሄ ነው ቤታችሁ? አዎ ይሄ ነው። አንችን የመሰለይ ልዕልትና ቆንጆ እንዴት እዝች ጠባብ ቤት ትኖራለይ? አህላት ፍቅር ስላለ ለእኛ ሰፊ ነው። ባለቤትች ደስተኛ ነሽ? አዎ ደስተኛ ነሽ። ደኝ አልጋ ላይ ምን ትሰራለሁ? እሰው አልጋ ላይ ሳያስፈቅዱ ዘው ብሎ መቀመጥ ነውር ነው፣ ክልክል ነው ስትለውም በፍጹም እና ምን ልቀመጥ? እንቅስ አንቺ ባለ ብዙ ንብረት ዲሃ ነው አትለይ። ንብረቱን አይተኸዋል አለችው እሱም ንብረትሽ አሁን በሰው እጅ ነው። ስለዚህ ንብረታችሁን በነጻ እንዳስመለስላችሁ ምንም ውጣ ውረድ ሳይኖር እንዳስመለስ ከፈለግሽ በቃ መጠቀም አለብሽ፣ ሴትነትሽን፣ ጥበብሽን ብልህ መሆን አለብሽ አላት። ከዛም መታገል እየጀመረ እንዳለ እንግዲህ ሞገስ እየሮጠ ወደ ሉላ ሲመጣ ሉላ ላይ እየታገላት ለመድፈር እያደረገ ባለበት ሰዓት ጣበቃውን አገኘው። ሞገስ ሁሌም የዋህነቱ እያስጠቃው ይገኛል። ሌላው እንግዲህ ዳጣ ደግሞ በፍጹም ከቤት መውጣት እየፈራችውና የተጨናነቀች ያለችው ዝና ካገኘኝ እንደ ቆሎሸት አድርጎ ይበላኛል እያለች ነበረ። እንግዲህ ደላላው ሲደውልላት ደላላው ደግሞ ቅድስትን እንደምታምርና እንዲሁም እንደሚወዳት ሲነግራት፣ ደላሎች ገንዘብ ከማሯሯጥና የሰውን ሕይወት ከማበላሸት ውጭ እናንተ ስለ ፍቅር ምን ታውቃላችሁ? ብላ ተናገረችው። እሱም በሰዓቱ ሰው አንመስልሽም ወይ እኛም እኮ ሰውነን እንዳውም ባለመኪናውን ባለ ቢዝነሱን እያገናኘን ቁም ደረጃ ላይ የምናደርገው እኛነን ብሎም ነገራት። እሷ ግን የስንቱን ህይወት እያስ እያስለቀሳችሁ በየሜዳው እየጣላችሁ ሰው ፈልገን እናገኛለን እያላችሁ ሰው የምታሳጡ አረመኔዎችና አውሬዎች እንደደላላ በዚህ ምድር ላይ የለም አለችው። እሱም እረተይ በፈጠረች እንደዛ አትበይ ቢላትም እሷ ግን የተናገረችው ነገር ትክክል እንደሆነም እና ምንም አይነት ስህተት እንደሌለበት ነገረችው። እሱም በማዘን እባክሽን እኔ በጣም ነው ወደ ሲላትም ባኪ ወደዛ ብላ ጥላ ወደች እዳጣ ጋር ደውሎ ምን ፈለግ ክትትለውም ምንም የትነሽ ምን አገባ እንድ ዋክሽ ላገኘሽ ይፈልግ ያለው ለመደለል ብዙ ነገር የዝና ሰው ነህ እንዴ አለችው። ዝና ማን ነው ልኳ ከሆነ እኔ ዝና የሚባለውን አላውቀውም። ማንም ልኮኝ አይደለም። ላገኘሽ ስለፈለግኩ ነው። ቅድስት እኮ ውድጃን ነበር። እሷ ግን አትወደኝም። አረ እባክህ እና ላጣብስ አለችው። ዋክሽ አላት። በፈጣሪ ካላገኘዎች ብሎ ዳጣን ሲለምናት እንግዲህ ተገናኙ። በዛን ሰዓት ምንድነው የምትፈልገው? ቅድስት እኮ አልፈለገም አለችኝ። እኔ ምርጥዬ ናት ወድጃ ታፍቅሬያን ነበር። ደግሞ ደላላ ፍቅር ያውቃል እንዴ ሆዳሞች አለችው። ቆይ እናንተ ደላለ ሰው አይመስላችሁም እንዴ? ምን አስበሽ ነው? እኔ የእውነት አንችን መወደሻ አለሁ። አንችስ አልፈልግም እንዳትኝ አላት። ውይ እኔም በጣም ነው መወድ አለችው። ይ እኔ እኮ ገምቼ ነበር እንደምትወች። እኔ ብቻ ሳልሆን አንችም እንደምትወች ቅድስትም ብቻ ነው እኔ ብቻ ይን መወዳት አይገርም ሲል ኢቲባክ ሂርከዝ እንዳላጠናገረ፣ አንተ አሁን ዝም ብለህ አትቀባጥር ቀባጣሪ፣ በማለትም አዋረደችው። እሱም ተደወለለትና የደላላውን ስራውን መስራት ጀመረ። መድብል አሁን ምሳሌን አንድ ጥያቄ ጠየቃት። ምሳሌዬ፣ አላት ወይዬ፣ ታግተሽ በነበርሽበት ሰዓት ምን አይነት ሰዎች ነበሩ? ቦታውን ብትወስጂ ታስታውሻ ታስታውሸዋለሽ አላት። ታግቼ ነበር እንዴ? አለች። አይ፣ ማለቴ ባለፈ ተቀመጥሽበት ቤት ሲላትም፣ በጣም ትላልቅ ሰዎች፣ ወፍራም ሰዎች አሉ። አይናገሩም፣ ተሸፋፍነ መንጎራደር ነው ስራቸው። በጣም ብዙ ናቸው አለችው። እንዴ እናት አስታውሻዋለች አላት። እንደዛ ከምታደርግ እልቀስ። ምሳሌን እዚህ ቤት ድረስ አስመልጦ ያመጣትን ልጅ ለምን አይወሽደንም አለ። አሀ ለካሱም አለ። ምሳሌ አሁን ወደ ውስጥ ግቢ አላት። ምሳሌ ወደ ውስጥ ስትገባላቸው ሞገስና መድብል ማውራት ያለባቸውን ነገር አወሩ። እናም እሱም ምንድን ነው እዛ ቤት ሄደው ብሩክን ማንጣት እንዳለባቸው በህይወትም ካለ ማንጣት በህይወትም ከሌለ ደግሞ አለመኖሩን አምነውና አስረግጠው ወደ ቤታቸው መመለስ እና ተስፋ መቁረጥ እንዳለበትም መድብል ለሞገስ ነገረው። ሞገስም መድብል እባክን ተስፋ ትቁረጥ፣ ይህንን ማድረግ አይቻልም፣ ነገሮች እናበላሻለን። ባለፈ ተውስልህ ምሳሌን እንደዛ አስበልተናን ነበር አለው ሞገስም እንደዛ ሲለው ዝን መድብል አይቻልም፣ በማለትም ቻናሉን ሰብስክራይብ